በመሃል አዲስ አበባ ቅንጡ አፓርትመንቶች ባለ አንድ መኝታ ሰባ ካሬ በሺ ብር፣ ባለ ሁለት መኝታ መቶ ካሬ በሺ ብር እንዲሁም ባለ ሶስት መኝታ መቶ አርባ ካሬ በሺ ብር እንደሚያገኙ ያውቃሉ? ሰላም፣ ዲኤምሲ ሪል ስቴቶች ነን። በነፋሻ መዋለቡ መብራት ጋር እየገነባ ነው ባለው መንደራችን ውስጥ በፐርሰንት ልዩ ቅናሽ ጥቂት ቤቶችን ለሽያጭ አቅርበናል። በተጨማሪም እነዚህም ቤቶች 60 ፐርሰንት የባንክ ብድር የተመቻቸላቸው ሲሆኑ እርስ ሰዎቹ 40% በአራት ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 ዓመት የሚከፍሉበትን መንገድ አመቻችተናል። ያስተውሉ። ይህ ቅናሽ የመንደራችን የመጨረሻው ቅናሽ በመሆኑ ቀድመው ለመጡ 15 ሰዎች ብቻ ነው። ለበለጠ መረጃ በ0995898747 ላይ ደውለው ይመዝገቡ።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 ይህ አዋዜ ሰበር ነው። እዚህ አዲስ አበባ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የቀይ ባህር ድርሻን ያጣችው ያለ አንዳች ገጽ ወረቀት ሰነድ ነው ሲሉ ለሕዝብ ተወካዮች ምክር ቤት ስብሰባ ነገሩ። ጠቅላይ ሚኒስትሩ ሀገሪቱ ከዛሬ 35 ዓመት በፊት የወደብ ብቻ ሳይሆን ትልቅ የኢኮኖሚና የሀያልነት ምንጭ ሊሆን ከሚችለው ቀይ ባህር የተለጠለችበት ዕውቅና በመንግሥት ካቢኔ በወቅቱ ባልነበረው የሕዝብ ተወካዮች ምክር ቤትም ሆነ ወይም በሕዝበ ውሳኔ አመካኝነት እየተካሄደ አልነበረም ይላሉ። ኢትዮጵያን የቀይ ባሕር ድርሻን ያሳጣትን ውሳኔ ማንወሰናው ሲሉም ከፍ ባለ ድምፅ ለምክር ቤቱ አስተጋብተዋል። በቅርብ ጊዜ ታሪክ ውስጥ የተፈጸመና እሳቸው ህልውና ሲሉ ከገለጹት የቀይ ባሕር ድርሻ አክሰስ ኢትዮጵያ እንድትነጠል የተደረገችበትን ሰነድ ለማግኘት ጣርን ብለዋል። ለምክር ቤቱም ዐብይ በመግለጫቸው ኢትዮጵያ ከቀይ ባሕር ጋር ያቆራረጣት ሕግ ነው ወይስ ሸፍጥ የሚል አንድምታ ያለው መጠይቃቸውን ለፓርላማው በስሜት አጋብተዋል። ውሳኔውን የሰጠው ካቢኔው ይሆናል ብለን ሰነዱን ብናገላብጠው አሉ ጠቅላይ ሚኒስትሩ ለእንደራሴዎቹም አይ ምክር ቤቱ ይሆናል የወሰነው እንዳንል ያን ጊዜ ደግሞ ምክር ቤትም አልነበረም ካሉ በኋላ ሕዝቡ በሪፈረንደም ወይም በሕዝበ ውሳኔ ወስኖ ይሆናል እንዳንል ደግሞ እኛም ነበርን ያኔ ብለዋል። ጥያቄያቸውን ሲያጠናክሩም ምክር ቤት ያልወሰነው ተወካዮች ያላዩት ቢያንስ ቢያንስ ከአስፈጻሚ ካቢኔ ደረጃ እንኳ ያላየውን ማን ወሰነው ሲሉ ጠይቀዋል። ኤርትራ ነጻነቷን ያገኘችው ሕዝባዊ ግንባር ሐርነት ኤርትራ ወይም ኢፒኤልኤፍ ተብሎ የሚጠራው ሽምቅ ተዋጊ ቡድን በድል አድራጊነት አስመራን በ1983 ግንቦት 16 በኢትዮጵያ አቆጣጠር ነው በተቆጣጠረ ሁለተኛ ዓመቱ በ1985 ግንቦት 16 ቀን በሕዝበ ውሳኔ መሆኑ ይታወቃል። የኤርትራን ውሳኔ ውጤት ተከትሎም በወገኑ አዲስ አበባን በ1983 ግንቦት 20 በድል አድራጊነት በጦር ሰራዊቱ የተቆጣጠረው የህወሀት ኢህአዴግ መሪና ለጥቆም የኢትዮጵያ የሽግግር መንግሥት ፕሬዚደንት የነበሩት አቶ መለስ ዜናዊም አዲሷን አገር ኤርትራ መፈጠርን እውቅና በመስጠት የመጀመሪያው መሆናቸው አይዘነጋም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀድሞው ጠቅላይ ሚኒስትር አቶ ደሳለኝ ኃይለማርያም በገዛ ፈቃድ ሥልጣን የመልቀቅ ጥያቄን ተከትሎም በራሱ በኢህአዴግ ውስጥ በተካሄደ ምርጫ መጋቢት 24 ቀን 2010 አዲሱ የኢትዮጵያ ጠቅላይ ሚኒስትር ሆኖ መመረጣቸው ይታወሳል። ጠቅላይ ሚኒስትሩ ዶክተር አብይ አህመድ ዛሬ በመላ ሀገሪቱ በቴሌቪዥን በተላለፈ የፓርላማ ሁለተኛ መደበኛ ስብሰባ ላይ ለሀገር የተናገሩት የሀገሪቱን መንበረ ስልጣን ከተረከቡ በኋላ ኢትዮጵያን ከቀይ ባሕር እንድትነጠል ያደረገውን ሕጋዊ ሰነድ አላገኘሁትም የሚል ነው። ቀይ ባሕርን ማጣት የሚያክል ነገር ያጣንበት መንገድ አሉ ጠቅላይ ሚኒስትሩ ችግር እንዳለው ማሳያው ተቋም የሚባል ነገር ያልገባበት ካቢኔውም የማያውቀው ነው ብለዋል። ካቢኔ አድማጮች፣ ጠቅላይ ሚኒስትር የሚሰበስበው የሚኒስትሮች ምክር ቤት ማለት ነው። እንደ አብይ ማስገንዘቢያ ከሆነ የኢትዮጵያን ከቀይ ባሕር ጋር ፍጹማዊ መቆራረጥ ለመወሰን የዛሬ 33 ዓመት የነበረው ጊዜያዊ የሽግግር መንግሥት ሚኒስትሮች እንኳ ተሰብስበው እንዲወስኑበት አልተደረገም የሚል ነው። አንድ ገጽ ወረቀት አሉ ጠቅላይ ሚኒስትሩ። አንድ ገጽ ወረቀት ማግኘት አልቻልንም ሲሉ የነገሩን እንቆቅልሽነትና ግራ አጋቢነት ያሰምሩበታል። አንድ ገጽ ወረቀት ማግኘት አልቻልንም እንዴት እንዳጣ ነው የሚያስረዳ ይላሉ። የእንደራሴዎችን ቀልብ ተቆጣጥሮ በነበረው በዚህ ገለጻ ጠቅላይ ሚኒስትሩ ስሜት በተሞላበት አነጋገር ጥያቄውን ደግመውታል። ሕዝብ የማያውቀው ካቢኔ የማያውቀው ኢትዮጵያን የሚያክል አገር የቀይ ባህር ድርሻን የሚያሳጣ ውሳኔም ማን ነው የወሰነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል ሲሉ ጠይቀዋል። የሕልውና ጉዳይ ነው፣ ማን ወሰነው ሲሉ ጥያቄም አንክሮም ደርበው አስተጋብተዋል። ኢሳይያስ እንግዲህ ዛሬ በፓርላማው ብዙ ነጥቦች ተነስተው የጥያቄና መልስ ፕሮግራም ነበረ፣ ለሰዓታት የቆየ ነው። ነገር ግን እኛ ደግሞ ጉዳይ አድርገን ያነሳ ነው ያው እንዳይኸው፣ ኢትዮጵያን ብቻ ሳይሆን የአካባቢውን የአፍሪካ ቀንድን የሚመለከት ያልነውን ጉዳይ ነው። በዛ መሰረት ነው እንግዲህ ይህንን ያዳመጥ ነው። በተወካዮች ምክር ቤት አለም አሁን ጠቅላይ ሚኒስትር አብይ አህመድ የቀይ ባህርን ያጣ ነው ህጋዊ መሰረት በሌለው ነገር ነው እያሉ ነው ያሉት። አለም እንግዲህ አሰራሮች አሉ። በእነዚህ አሰራሮች እውቅና መስጠትም ለምሳሌ እሳቸው እንደሚያቀርቡት እንደሰማ ነው የኤርትራን የህዝብ ውሳኔ ውጤትና ነፃነቷን መቀበልን ለመግለጽ አሰራሮች አሉ። አንዱ እንደ ፓርላማ ከነበረ ፓርላማ በፓርላማ ይወሰናል፣ ወይ ደግሞ በመንግስት በሚኒስትሮች ካቢኔ በሚኒስትሮች ይወሰናል ነው እና ይሄን ደግሞ ለማድረግ ጠቅላይ ሚኒስትሩ ካቢኔውን መሰብሰብ ይኖርበታል እና የካቢኔው አቋም ሆኖ የኢትዮጵያን አቋም ሆኖ ይገለጻል ማለት ነው። በዚህ መንገድ ስንመረምበረው እንደ ካቢኔ እንደ ፓርላማ በወቅቱም ገና ገና አልነበረም አልተመሰረተም የነበረውን መንግስት ጊዜ መንግስት ነው። ስለዚህ ምንም አይነት በወቅቱ የነበሩ ጠቅላይ ሚኒስትር ከሰጡት እውቅና ውጪ የኢትዮጵያን የኢትዮጵያ አቋም ይሆን ዘንድ ተቋማዊ በካቢኔ ደረጃ ወይም በፓርላማ ወይም ደግሞ ሕዝቡ በሕዝበ ውሳኔ ደረጃ አልተካፈለበትም እና ይህ መሆኑ ደግሞ የተደረገውን ነገር አሰራር ህጋዊነት ጥያቄ ውስጥ የሚያስገባ ነገር መኖሩን የምናቀው። ምንም ተቋማዊ መልክ የለውም ያ ውሳኔ ነው የሚሉት እና ይሄ ብቻ ነው የሚተናገሩት እና ይሄ በመሆኑም ምናልባት የተሻሉ ኤክስፐርቶች ማብራሪያ ሲሰጡ ደግሞ አዳም ጠንድ እዚህ ላይ ማብራሪያ ለመስጠት ሞክራል። ኢሳያስ በዚህ በኩል ያለኝ ግንዛቤ ራሴ ከፍተኛ ማብራሪያ የሚፈልግ ሰው ነኝ። አለም አንዳንድ በዚህ ጉዳይ ላይ ጥናት ያደረጉ ሰዎች ለምሳሌ የኢህአዴግ መንግስት የሽግግር መንግስት በነበረበት ሰዓት አንድ የሽግግር መንግስት ደግሞ ሊያከናውናቸው የሚገቡ ተግባራቶች አሉ ከነዛ ተግባራቶች መካከል ለምሳሌ እንደዚህ አይነት ለምሳሌ ሀገራዊ የሆኑ ትልልቅ ውሳኔዎችን የሽግግር መንግስት ሊያስፈጽም አይችልም። የሽግግር መንግስቱ ቋሚ የሆነ መንግስት ከተመሰረተ በኋላ ቅድም አንተ ባስቀመጥከው መልኩ ፓርላማ ተመስርቶ ፓርላማው ሲያጸድቅ ነው መሆን ያለበት ይላሉ እና የሽግግር መንግስት ባልተሰጠው መብት ነው ይሄንን ነገር ያደረገው ያደረገው የሚሉም አሉ እና አንተስ እንዴት ይታየዋል? እኔ ቤዚካሊ ጠቅላይ ሚኒስትሩ እንዴታዩት የሚለውን ነው የምናገረው። በፓርላማው እንዳስረዱት በግልጽ ቤዚካሊ ኢትዮጵያ እንደ ሀገር ሰነድ የላትም። ከእንግዲህ ቀይ ባህር ከአንድ ሺህ ኪሎ ሜትር በላይ ዳርቻ ነው ያለው ለኢትዮጵያ ማለት ነው ነው በአጠቃላይ የነበረው እና ከዚህ ውስጥ ምናልባት እንደኔ መረዳት የወደብ ጉዳይ ብቻ ሳይሆን የባህር መውጫ አክሰስ ቱ ዘሲ የባህር መውጫ የላትም ኢትዮጵያ። እንዳ የባህር መውጫም ጭምር ወደምንጨምሩት አጠቃላይ ፍጹም ሀይ በሆነ መንገድ ነው የተቆራረጠችው ሀገሪቱ ከቀይ ባህር ጋር እና እንደዚህ አይነት ስነቀል እና ሀገሪቱን ያው በሀገራችን አሁን በጣት ከሚቆጠሩ መሬት ቁልፍ ሀገሮች አንዱ ሆናለች። ላንድ ሎክድ ስትዞራቸው ብትውል የውሃ የማታገኝባቸው ማለት ነው። ይኖ ደግሞ ባህር ውቅያኖስ ያላቸውን ጥቅም ታውቃለህ። ሀገራት ከተሞቻቸውን ትልልቅ ከተሞቻቸውን የሚመሰርቱት ዳርቻን ተከትለው ነው። በባህር ሲኖርህ ማንኛውም ሀገር እስከ 350 ኪሎ ሜትር ወደዛ ወደ ባህሩ ባህር ውስጥ ማለት ነው ወደ 20 ኪሎ ሜትር ድንበር ነው፣ የውሃ ድንበር ነው። ባህር የምትዋሰን ሀገር ከሆንክ 20 ኪሎ ሜትር ድረስ ወደ ውሃ ውስጥ ገብተህ ማለት ነው። ያ ያንተ የውሃ ግዛት ነው። ለኋላዊ ግዛት ማንም ማለፍ አይችልም። በዛ እስከ 350 ኪሎ ሜትር ደግሞ የኢኮኖሚ ዞን ነው የሚባለው። እዛ ድረስ ያለ ባህር ውስጥ የሚገኝ ጥቅም አሳው፣ የተፈጥሮ ጋዝና ነዳጅ በዋነኛነት ትልቁ መገኛው እዛ ነው። እንደውም እዚህ ላይ አንድ ጨዋታ ባጫውት ደስ ይለኛል። እና አንዳንዶች ምን ይሉ ነበር ሙሴ ዋው ሙሴ አሪፍ ጄኔራል አልነበረም ይላሉ መጀመሪያ። ምክንያቱም እስራኤላውያንን ወደ ከነዓን ምድር መርቶ ሲያመጣቸውና ሲያስቀምጣቸው በነዳጅ በተጠቀለቀችዋ መካከለኛው ምስራቅ ውስጥ ነዳጅ የሌለበት ቦታ ላይ ያስቀመጣቸው በማለት ሙሴን ለመተቸት የሚሞክሩ ነበሩ። ማለት እስራኤል ነዳጅ የላትም ነበር ለብዙ ጊዜ ወይም ጋዝ ሰው አሁን ሁለት ቦታ ነው ያላት። በሊባኖስ ግዙፍ የሆነ በትሪሊዮን ሜትር ኩብ የሚቆጠር የጋዝና የነዳጅ ምርት ነው ባህር ውስጥ ያገኘች፣ ሜዲትራኒያን ውስጥ አሁን ለምሳሌ በቢሊዮን ሜትሪኩ የሚቆጠር ጋዝ ቢያንስ የቅርብ ምሳሌ ለመስጠት ነው። ለግብፅ የምታቀርበውን እስራኤል ናት። ልብ ብለ አስተውለ ከሆነ የባህረብ ጸደይ ወቅት በእስራኤል ላይ ግብፃውያን በነበራቸው ንቅናቄ በኋላም የሙስሊም ወንድማማቾች አባል የሆኑት ስማቸው ይጠፋኛል፣ እሳቸው ሙርሲ ወደ ስልጣን መምጣታቸውን ተከትሎ ትልቁ ችግር የነበረባቸው ለሙርሲ የካምፕ ዴቪድን ስምምነት ለመጠበቅ ይፈልጋሉ። እሳቸው የነበረባቸው በዛን ወቅት አክራሪ የሆኑ ኃይሎች ወደ እስራኤል የተዘረጋውን ከግብፅ ነው፣ ወደ እስራኤል የሚሄደው ጋዙ ቧንቧውን ይሰብሩት ነበር። እና ቧንቧውን እየሰበሩት እስራኤል ትቸገር ነበረ። የጋዛ አቅርቦቱን የግብፅ መንግስት ይቀጥላል፣ ይቆርጡታል። አሁን ግን የሚገርመው በቢሊዮን ሜትር ኩብ የሚቆጠር የተፈጥሮ ጋዝ ግብፅ ከፍተኛ ስለሆነ ፍላጎቷ ከኢትዮጵያ ቀጥላ በአፍሪካ ውስጥ ሶስተኛ የሕዝብ ቁጥር ያላት እጅ ግብፅ አሁን ከእስራኤል ወደ ግብፅ ነው የሚመጣው። ስለዚህ አሁን እስራኤል ከፍተኛ የሆነ አንድ ቀን እንሰራው እንችላለን የተፈጥሮ ጋዝ ክምችት ስላላት ፔትሮሊየም የምማለው አሁን ኦ ማይ ጉድነስ መጀመሪያም ሙሴ ፍጹማዊ ጄኔራል ነበር ብለው ተቀብለዋል ማለት ነው። መጀመሪያ ኦ ሙሴ ኃይለኛ ጀነራል ነበረም እንዴት ነዳጅ የሌለው ቦታ ላይ ወሰዳት የሚል ገብተዋል እንዳነጋገር ማለት ነው። ስለዚህ ባህር ጥቅሙ፣ ኢኮኖሚያዊ ጥቅሙ አሁን የነገርኩ አሳው ብትል የተፈጥሮ ጋዙ ብትል ነዳጁ በዓለም ላይ አሁን የምናየው ውጥረት ምንድን ነው? ቻይና እኮ ከመንደሳቷ ጋር ሳውዝ ቻይና የሚባለው በታሪካዊ በታሪክ ነን የተጠቀመበት የቆየችው ማለት ከየሀገራቱ ጋር ይገባኛል ጥያቄ ውስጥ ነው ያለችው። ምክንያቱም እዛ ውስጥ ያለ የተፈጥሮ ጋዝና ነዳጅ ቻይና ያስፈልጋታል። እያደገች እያቀጣጠለች የምትሄድ ሀገር ስለሆነች ትልቅ የኤነርጂ ኃይል ነው እዛ ውስጥ የተኛው። እና እንደዚህ አይነት ነገር አለ። ባህር ብዙ ጊዜ በዚህ ደረጃ ነው የምታየው። ስለዚህ ውሳኔው ከባድ ነው ማለት ነው። ሲወሰን እና ይህንን የወሰነው የወሰነው ማን ነው? የተወሰነበት መንገድ ምንድን ነው ብዬ እንደ መንግስት ስንመለከት አንድ ገጽ ወረቀት እንኳ ሰነድ አላገኘንም ነው የሚለው። እና ይህም በመሆኑ አንድም ተቋማዊ ተቋም የገባበት ውሳኔ ባለመሆኑ ሕጋዊነቱን ጠይቀናል። ይህንንም አቋማችንን ለዩናይትድ ስቴትስ አሜሪካ ለቻይና ለራሽያ ሪመምበር እነዚህ ሶስቱ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ቋሚ አባላት ናቸው እና ለአውሮፓን ያሉት አውሮፓን ግሮስሊ ልታየው ይችላል ወይ እንደ አውሮፓ ህብረት ሊሆን ይችላል እንደገና ደግሞ አውሮፓ ውስጥ ፈረንሳይና እንግሊዝ በተናጠል ሊቅረብላቸው አይቅረብላቸው በዚህ ግልጽ አላደረጉም ወይም እንደ አውሮፓ ህብረት የቀረበ ከሆነ እንግሊዝን ያወክል ወይም በተናጠል ወይም በጋራ እንግሊዝና ፈረንሳይም የጸጥታ ጥበቃ ምክር ቤት መሆናቸው ልብ ትላለህ። ቀጥሎ ደግሞ ለአፍሪካ ለአፍሪካ ህብረት ነው ማለት ነው። ስለዚህ ይህን ጥያቄ አንስተናል እና የህጋዊነት ጥያቄ አንስተናል የሚል ነው እና እንዲህ አይነት ጥያቄ በኢትዮጵያ በኩል የሚነሳና ቀደም ሲል የተሄደበት መንገድን ጥያቄ ውስጥ የሚጥለው ነገር የሚኖረው ሪፐርከሽን ምንድን ነው የሚለውም በተመለከተ ጠቅላይ ሚኒስትሩ ሲናገሩ ምንድን ያሉት ለእነዚህ ሀገሮች ከመንገራቸው ጋር ይሄን ነገር አደራድራችሁ አሸማግላችሁ ፍቱልን ብለናቸዋል። ማለት በአዲስ አበባና በአስመራ መካከል ይህንን እንዲያደርጉ ጠይቀናቸዋል። ነገር ግን እነሱ ቆይ እያሉ ጊዜ የሚገሉብን ከሆነ ግን የሚል ደግሞ ማሳሰብ ያለው ንግግራቸው በዚህ መንገድ ነው የሰማሁት። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆነልህ። መልካም ምሽት። በመሀል አዲስ አበባ ቅንጡ አፓርትመንቶች ባለአንድ መኝታ 70 ካሬ በ480 ሺህ ብር፣ ባለ ሁለት መኝታ 100 ካሬ በ690 ሺህ ብር እንዲሁም ባለ ሶስት መኝታ 140 ካሬ በ980 ሺህ ብር እንደሚያገኙ ያውቃሉ? ሰላም፣ ዲኤምሲ ሪል ስቴቶች ነን። በነፋሻ ማዋለቡ መብራት ጋር እየገነባ ነው ባለው መንደራችን ውስጥ በ30% ልዩ ቅናሽ ጥቂት ቤቶችን ለሽያጭ አቅርበናል። በተጨማሪም እነዚህም ቤቶች 60% የባንክ ብድር የተመቻቸላቸው ሲሆኑ እርሶ 40% በአራት ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 ዓመት የሚከፍሉበትን መንገድ አመቻችተናል። ያስተውሉ፣ ይህ ቅናሽ የመንደራችን የመጨረሻው ቅናሽ በመሆኑ ቀድመው ለመጡ 15 ሰዎች ብቻ ነው። ለበለጠ መረጃ በ0995898747 ላይ ደውለው የመዝገቡ። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የስራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።